አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል አስራ አራት አህመድና ጋሻ አክመል ከተከራከሩ በኋላ እኔ ልውጣ እኔ ብለው ሲያበቁ አህመድ በንግግር አሸንፏቸው ወጣ። ከጥበቃው አበራጋ ሆኖ ደጅ ላይ ለሚጠብቀው የኤልያስና የጀለሶቹ ስብስብ ጋር ሊገናኝ ወጣ። በሩን ከፍቶ ፊት ለፊት ከኤልያስ ጋር ተገናኘ። አህመድም አንተ ሰው ከእኔ ምን ፈልገህ እንደመጣ ላውቅ አልቻልኩም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሊ ቤተሰቦች፣ ሰላም እንዴት ናችሁ? ልኝ እኔ በጣም ሰላም ነኝ አልሐምዱ ሊላ። እንደ ተለመደው ወደ ቻናሊ በአዲስ ቪዲዮ ተከሰቻለሁ። ዛሬም አይነ በሲሮ አፍቃሪ የሚለውን ታሪክ ክፍል አስራ አራትን ይዤላችሁ መጥቻለሁ። አንተነህ ኤልያስ የምትባለው አለው ኤልያስ የአህመድን የንቀት ንግግር ሲመለከት ንዴቱ መደበቅ አልቻለም አዎ እኔ ነኝ አንተም ሙሐመድ ተብለሃል ለማንኛውም እኔ ካንተ ጋር ልነታረክ ምናምን አልመጣሁም የመጣሁበት ምክንያት የምታውቅ ይመስለኛል አለ አህመድ እኔ በምን ላውቅ እችላለሁ የመጣሁበትን ጉዳይ ተናገር አንተ እኮ ነህ የመጣኸው ሲል ጠየቀው። ኤልያስም ይሁን ባታውቅም ከዚህ በኋላ ማወቅ አይቀርም። ለማንኛውም እኔ የመጣሁበት ጉዳይ ለደህንነቴ ስጋት ስለሆንክብኝ ከአባትህ ቀጥሎ ሲል፣ አህመድ ደነገጠ። ኤልያስ ቀጥሏል። የአባትህ ሳያንስ አንተም ለኔ ስጋት ስለሆንክብኝ ድርጊትህን እንድታቆም አስፈላጊ በሆነ መንገድ መሄድ ስላለብህ የፍርድ ቤት መጥሪያ ይጀልህ ነው የመጣሁት፣ አለው ኤልያስ። የመንግስት ሰዎች እጅ በገንዘብ መጠምዘዝ የለመደውና የሚጫወትበት እቃቃው ነው አህመድ። በኤልያስ ንግግር ተገርሞ ጥቂት ፈገግ አለ። እህ እኮ ለኔ ነው የፍርድ ቤት መጥሪያ? እኮኔ በደይ ሆኜ አንተን አለው። ኤልያስም አው በጣም ይሄውልህ፣ አባትህ በህይወት እያሉ በከፍተኛ ሁኔታ ከኔ ጋር የቢዝነስ ተፎካካሪ ነበሩ። ረጅም ጊዜ የቢዝነስ ስራዬን ሊመታ የሚችል አስቀያሚ ስራዎችን ሲሰሩ ሰንብተዋል። ከዛም አልፎ ተርፎ እኔ የገባሁባቸው ጨረታዎች አድነው መግባት፣ የተለያዩ የኔ የጀመርኳቸው አዳዲስ የቢዝነስ ፕላኖች ወስደው ኮፒ አድርገው በራሳቸው መስራትና ሌሎችም ስራዎች ሲሰሩ ሰንብተዋል። የፈጣሪ ውሳኔ የሆነና ወደ ራሱ ወስዷቸዋል አለ። አህመድ ስለ አባቱ ሲወራ ሁሌም ስስ ነው፣ ውስጡ እየተነካ አዳመጠው። አሁን ደግሞ አንተን ተክተው ሄዱ። አንተም አላርፍ ብለህ እኔ ላይ ከፍተኛ የሆነ የስነ ልቦና ጫና ለማሳደር ስትል እኔ ለሚስትነት በተደጋጋሚ ሽማግሌ የላኩባትን እና ለማጨት እየተዘጋጀኋት ያለችን ሴት ለማግባት በጎን በኩል ከአባት ዋጋ ተደራድረህ ቃል ፍልሚያ ምናምን በሚል ታሪክ የራስህ ልታረጋት ሞከርክ። ስለዚህ እጅግ በጣም ለደህንነቴ ስጋት መሆንህን በጣም ስለተረዳሁ ላስ ላስጠፈን ንግፍ እነዚህን የፍርድ ቤት ወረቀት ይዤልህ መጥቻለሁ መሄድ አለመሄድ ያንተ ፋንታ ነው አለው አህመድ በኤልያስ ድርጊት ተበሳጨ ቆይ ግን አንተ ማለት ጤነኛ ነህ ራስህ በፈጠርከው ውዥንብርና ድራማ ራስህ ምን ምንድ ነው ያደረግከው ምንድ ነው እያደረግክ ያለከው ነገር ይታወቅሃል ግን አለ ኤልያስ ግን ግርምም አይለውም አህመድ እንግዲህ ቅድም እንደነገርኩህ እኔ ካንተ ጋር ለንትርክ አይደለም የመጣሁት ለእንካ ሰላምታም አልመጣሁም ዋናው ነገር አሁን እዚህ ወረቀት ላይ ፈርመ መሄድ ነው ካልሆነ ራሳቸው መጥተው አስፈርመው ይዘው ይሄዳሉ አለው አህመድ እኔ አንተ ያመጣኸውን ወረቀት አልፈርምም አንተ የህግ አካል ነህ እንዴ? ምን አድርገህ እንዳመጣህ ማይገባኝ ይመስልሃል? እንዴ አስፈላጊነቱ፣ በጠበቃዬ አማካኝነት የሚሆነውን ሁሉ እከታተላለሁ። የፈለከውን ማድረግ ትችላለህ አለና ጀርባውን ሰጥቶት ሊገባ ሲል ኤልያስ መነጽሩን እያወለቀ የተናቀ ስሜት ስለተሰማው አአ ቆይ፣ አንድ ጊዜ አንድ አማራጭ ይዤልህ መጥቻ አለው። የወልህ አህመድ አለ። ለማሳመን በመሞከር ስሜት አንተ አሁን በዚህ ሰዓት ብዙ ጣጣ ያለብህ ሰውነህ ለትዳር ለትዳር ራስህን እያዘጋጀህ ነው። የሰርግ ወጪና ወከባዎች የሚከብዱህ ሰውነህ ከዛም አልፎ ተርፎ ከፍተኛ የቢዝነስ ሥራ እያንቀሳቀስክ ነው ፍርድ ቤት ምናምን በሚል ጉዳይ ውስጥ ከምትርመሰመስ እኔ አንድ ነገር ይዥል መጥቻለሁ። ማለት የተዘጋጀ ሰነድ አለ። እዛ ሰነድ ላይ ትፈርምልኛለህ አለው። አህመድ ጣልቃ ገብቶ የምን ሰነድ አለ። ኤልያስም እኔም ብሆን ካንተ ጋር እንደዚህ አይነት ሰጣ ገባ ውስጥ መግባት ስለማልፈልግ የልጅቷን ነገር ትቸልሃለሁ። ማለት እኔ ኤልያስ እሷን አግብቼ እንግዲህ ካንተ ጋር ተናንቄ ወስጃት፣ ለክብሬም አትመጥንም፣ የፈለገችውን ማድረግ ትችላለች። እኔ ሴቶችን እንደፈለግኩ ማመላለስ ምችልና ወዲህ ወዲያ ማድረግ የምችል ሰው ነኝ። ስለዚህ ወረቀቱ ላይ ብትፈርምልኝ ከዚህ በኋላ በፍጹም እኔ ጋር እንደማደርስብኝ ለደህንነት ስጋት እንደማትሆንብኝ፣ የቢዝነስ ስራዬም ላይ ልክ እንደ አባት ሁሉ ጣልቃ እንደማትገባብኝና የራስን ሕይወት የምትኖር ሰው እንደሆንክ በፊርማ እንድታረጋግጥልኝ እፈልጋለሁ። ይሄ ከሆነ አላስፈላጊ መካሰሱን እተዋዋለሁ አለ። አህመድ ግራ ገባው። ቆይ የምርህን ነው እኔኮ ካለ ዛሬ አንተን አይቼ አላውቅም። ማን እንደሆንክ ራሱ ያወቅኩት ያ እዛ መጥቶ ተደብድቦ የሄደው ጋርድ በሱ አማካኝነት ነው ኤልያስ የሚባል ሰው እዚህ ምድር ላይ እንዳለ እንኳ ያወቅኩት። እና ምንድነው የምትፈልገው? ፊርማ ነው እፈርምልሃለሁ፣ አምጣ ወረቀቱን። እኔ አቴ ካራ አልፈልግም የተረጋጋ ህይወት ነው መኖር የምፈልገው አለ። ኤልያስም እኮ እኔም እሱን ነው ያልኩህ፣ የተረጋጋ ህይወት እንድትኖር ፈርምና ፊርማህን አኑርልኝ። በቃ እንደማደርስብኝ አረጋግጥልኝ፣ እኔም የራሴን ሰላም እኖራለሁ አለው። ኤልያስ ለጋርዶቹ መኪና ውስጥ የተቀመጠውን ወረቀት እንዳመጡለት አዘዘ። ወረቀቱን አመጡለት። ኤልያስ እንዲፈርም የሚፈልገው ወረቀት ከመዝግፈቱ መካከል ከመዘጋብቱ ከመዛግብቱ መካከል አንድ ወረቀቱን እንዴ አህመድ አንዴ ወረቀቱን አንዴ አህመድን እያየ የጎሪጥ እየተመለከተው ማገላበጥ ጀመረ። ውድና የተከበሯቸው የቻናሪ ቤተሰቦች ክፍል አስራ አራት ዝድረስ አንብቤላችኋለሁ። ቀጣይ ክፍል አለው፣ አላለቀም። በጣም ረጅም ስለሆነ ነው የምጨርሰው ይሆናል። እንግዲህ ታሪኩ ከተመቻቸው ሀሳብ አስተያየታቸውን አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ነባሮችም ደሞ ላይክ፣ ሼር እያደረጋችሁ ያደረጋችሁ አበረታቱ ማለት ነው። ማሮቼ ፍቅሮቼ አጭዋለሁ እና እስኪ እናንተ ምን ታስባላችሁ? አህመድ እዚህ ወረቀት ላይ ቢፈርም ምን ያጋጥመዋል? እንዲሁም ደግሞ የሱላይማን አይን ይበራለታል ወይንስ አይበራለትም የሚለውን እስኪ ሀሳብ አስተያየታችሁን አስቀምጡ፣ ማለት ነው ኮሜንት ላይ አያለሁኝ። እናንተም ቪዲዮውን ጨርሳችሁ አዳምጡ። በነገራችን ላይ ቪዲዮ አታዳምጡም፣ ቪዲዮስ አታዳምጡ፣ ኮሜንት አታስቀምጡ። ለማንኛውም ሰላም አሌይኩም ወራህመቱላሂ ወበረካቱ።